ባለፉት የለውጥ አመታት በራስ አቅም የመቆምና ሀገርን ወደ ልዕልና የማሻገር ሀሳቢያችን በአምራች ኢንዱስትሪ መስክም በተጨባጭ ውጤት እየተገበረ ስለመሆኑ የፌሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ለአምራች ዘርፉ እድገትና በአጠቃላይም ለሀገራዊ ኢኮኖሚ ልማት ያለው አቅሞችን የኢትዮጵያውያን የማንሰራራት ዘመን እውን ማድረግ እንደሚገባም ተናግሯል። ላይኩን አለም ከኮምቦልቻ ተጨማሪ ዘገባ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ላይኩን እንዴት አምሽታል? እስቲ በአጠቃላይ ተነሱ ሀሳቦችን ብታደርሰን። አመሰግናለሁ ዛሬ በኮምቦልቻ ከተማ የኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነ በተገኙበት ሀገር አቀፍ ኤክስፖ ተጀምሯል በዚህ ኤክስፖ ውስጥ በሀገር አቀፍ ደረጃ የሚሰሩ ልዩ ልዩ ስራዎች በዘርፉ ማሳያም ይሆናሉ ጉዳዮች የሚባሉ ጉዳዮች ቀርበዋል በዚህ ኤክስፖ ውስጥ ከ200 በላይ የሚሆኑ በሀገር አቀፍ ና በኢትዮጵያ ያሉ ና አለም አቀፍ የሆኑ ተቋማትም እንዲሁ ተሳታፊዎች ናቸው አምራቾች አሉ የፋይናንስ ተቋማት አሉ የልህቀት ማዕከላትም በዚህ ኤክስፖ ውስጥ ተሳታፊዎች ናቸው። በዚህ ኤክስፖ ውስጥ በመገኘቱ ኤክስፖን ያስጀመሩት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነ በኢትዮጵያ ያለው የኢኮኖሚ ልማት ዋና መሰረት ካደረገባቸው መካከል ይህ የአምራች ዘርፉ እንደሆነ ይታወቃል። በኢኮኖሚ ልማት ውስጥም ከአምስቱ ብዛት ዘርፎች እንደሆነ ይታወቃል። በዚህ ውስጥም የማንሰራራት የማጽናት አመትን ስንጀምር ይህ የአምራች ዘርፉ በልዩ ሁኔታ በልዩ ትኩረት እየተሰራ መሆኑን ማሳያዎች አሉ። ለዚህም ኮምቦልቻ አንዷ ናት የሚልና ሌሎች ተያያዥ ሀሳቦችም አንስተዋል። በዚህ ውስጥም የኢትዮጵያ ታምርት እኛ እንሸምት የሚል ንቅናቄ ውስጥ በዋና አላማነት የተያዘው ሁለት አላማ እንዳላቸው አንስተዋል። እነዚህ አላማዎች የመጀመሪያው በሀገር ውስጥ ያሉ ምርቶችን በማስፋት ከውጭ የሚመጣው ምርት የመተካት ስራ ቀዳሚው ነው። ሁለተኛው ስራ ደግሞ በሀገር አቀፍ ደረጃ የሚመርቱ ምርቶችን ወደ ዓለም አቀፍ መዳረሻዎች በመላክ እነዛን የኢትዮጵያን ተደራሽነት ማስፋት እንዲሁ አላማ ነው። በዚህ መሰረት ባለፉት ጊዜያት ሰፋፊ ስራዎች ሲሰሩ ነበር። አሁንም በኢትዮጵያ የኢንዱስትሪ ማዕከላት ከሆኑት መካከል በኮምቦልቻ እየተመለከትነውም ይህንን የማንሰራራት ጊዜን ሊያሳዩ የሚችሉ ልዩ ስራዎች መሰራታቸውን መሆኑን እንዲሁ የምክትል ጠቅላይ ሚኒስትሩ በመክፈቻ ንግግራቸው አንስተዋል። በዋናነት በዚህ ውስጥ የተነሱት ጉዳዮች በተሳታፊዎች በኩል በቀጣይ በኢትዮጵያ ልማት ውስጥ በኢትዮጵያ የኢንቨስትመንት ልማት ውስጥ በኢትዮጵያ በአምራች ዘርፍ ውስጥ ልዩ ተሳትፎ እንዲኖራቸው ያለንን አቅም መጠቀም አስፈላጊ መሆኑን አንስተዋል። በልዩ ትኩረት ካነሷቸው ጉዳዮች መካከል ማምረት አንድ ጉዳይ ነው። ሰላምን መጠበቅ ደግሞ እንዲሁ አብሮ የሚሄድ ጉዳይ ነው። በቃላቸው ውስጥ ከተነገሩ ጉዳዮች መካከል ጀግንነት፣ ይህንን ልማትንና ኢኮኖሚ ማሳደግና ደግሞ ሰላምን መምረጥን የተመለከቱ ጉዳዮች የጀግንነት መገለጫዎች መሆናቸውን እንዲሁ በንግግራቸው አካተዋል። ከዚህ ውጭ ባለው በኢትዮጵያ እየተሰሩ ያሉ ስራዎች በብርቱ ሁኔታ እየተጠናከሩ መሆናቸውን ከዚህም ደግሞ ሰላምን ማጽናትን ከዚሁ ካለንበት አካባቢ ከኮምቦልቻና ከአካባቢ በመውሰድ ልማት ብቻ ሳይሆን ሰላምን ማጽናት ለልማቱም ትልቅ ጎዳና መሆኑን ተነስቷል። ከዚህ ጋር በተያያዘም ሌሎቹም አካባቢዎች እንዲሁ ከዚህ አካባቢ ልማትን ሊማሩ ይችላሉ፣ ሰላምን ማጽናትን ሊማሩ ይችላሉ የሚለውንም እንዲሁ በንግግራቸው አንስተዋል። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አቶ አረጋ ከበደም እንዲሁም የመክፈቻ ንግግሩ ላይ ንግግር አድርገዋል። በእርሳቸው ንግግር ውስጥ ይቺ ኮምቦልቻ ከተማ ከዚህ በፊት በነበረው ታሪኳ የኢንዱስትሪ ከተማነት ልዩ ታሪክ እንዳላት አንስተዋል። ከዚህ መካከል በ1950ዎቹ በኢትዮጵያ የኢንዱስትሪ ትውውቅ ውስጥ ቀዳሚ ከነበሩ ከተሞች መካከል፣ አካባቢዎች መካከል መሆኗን ጠቅሰዋል። ከዛ በኋላ ባሉት ግን መቆራረጦችና ልዩ ልዩ የሆኑ የመቆራረጥ ጉዳዮች እንደነበሩ አንስተዋል። አሁን ባለው ልዩ ትኩረት ግን ኮምቦልቻ በኢትዮጵያ የኢንዱስትሪ ከተማ ከከዋክብት መካከል መሆኗን በልዩ ትኩረትም እየተሰራ መሆኑን አንስተዋል። እንዲሁ የክልሉ ርዕሰ መስተዳድር ስለዚህ በአጠቃላይ በዚህ ኤክስፖ የሚጠበቀው ጉዳይ ሌሎቹን የመሳብ አቅም እንዲፈጥር፣ ሌሎቹም በዚህ ኤክስፖ የተመለከቱት ትምህርት ሆኖ ሌሎቹም እንዲሁ በዚህ ዘርፍ መሰማራት እንደሚቻል ማሳያ እንዲሆንና በአጠቃላይም በኮምቦልቻ ብቻ ሳይሆን በምስራቅ አማራና በሌሎቹም አካባቢዎች ያለውን አቅም ለመጠቀም ልዩ ትኩረት ተደርጎ እንዲሰራም ከዚህ አንጻርም ደግሞ ሰላምን የማስጠበቅም በአንድ እጅ ተይዞ በሌላው እጅ ደግሞ ልማት መሆኑንም ለዚህም ደግሞ ኮምቦልቻ ችግሮች በተፈጠሩ ጊዜ እንኳን ልማቱ ሳይስተጓጎል መቀጠሉን አንስተዋል። ስለዚህ ልማትን ማስቀጠል ሰላምን ማስቀጠልና መሰል ሀገረሰባዊ ልማዶችን ምክንያቱም በአካባቢው ሽምግልና ብዙ የሰላም ጉዳዮች ተፈተዋልና ያንን ማስቀጠልም ከኮምቦልቻ በአጠቃላይ ከዚህ ከደሴ አካባቢ ከአጠቃላይ እንዲሁ ልንማር እንችላለን የሚሉ ሀሳቦች ተነስተዋል። ይህ ጉዳይ ኤክስፖ ተጀምሯል። በ29 ሚያዝያ 29 ድረስ ይቀጥላል። በዚህ ውስጥም በኢትዮጵያ ያሉ ልዩ ልዩ አምራቾች እየተሳተፉ ይገኛሉ። በእነዚህ ጊዜያትም በኢትዮጵያ የተሰሩ ብቻ ሳይሆን የልህቀት ማዕከላት ማለትም የማስተማሪያዎቹ ኮሌጆችና ሌሎችም ሌሎችም ተቋማት የተገኙ ስለሆነ የልምድ ልውውጥ ይጠበቃል። በአንዱ አካባቢ የተሰሩ ለሌሎቹ ትምህርት እንደሚሆኑ ይጠበቃል። በአጠቃላይ በዛሬ የነበረው የመክፈቻ ንግግር ላይ ጥሪ የተደረገላቸው እንግዶችም እንዲሁ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመሥገን ጥሩነን በተገኙበት ልዩ ልዩ ስነ ስርዓቶች ተደርገዋል። ስለዚህ ዛሬ የመክፈቻው መርሃ ግብር ይህንን ይመስላል። ያዝኳቸው መረጃዎች እነዚህ ናቸው። ኃይለ ኢየሱስ እና ትዕግስት ለኩና